የአዴ ድራማ ቀጣይ ክፍል። ሰላም ጤና ይስጥልን፣ ውድ የተከበራችሁ ቤተሰብ። የአሹና የአዴ እውነታ ስለወጣ በጣም ደስ ብሎኛል። ምክንያቱም አዴና አሹ ንጹህ ሰዎች ናቸው ምንም አላደረጉም። ዴቭና ፍቅርን መድኃኒት ያበላቻቸው ወይንም በምግብ አድርጋ የሰጣቻቸው ቤዛ ነበረች ማለት ነው። ቤዛ ያው ከቤት ወጥታ ወደ ቤት አልተመለሰችም። ነገር ግን እውነታ ወጥቷል። የፍቅርነት እውነታውን አውቃለች። ነገር ግን አሹ በድጋሚ ጥፋት ሰርቷል። ትንሽ መረጋጋት ነበረበት፣ ምክንያቱም ቲናና ፍቅር ልክ ሰው እንደተከተላቸው አድርጎ ሰው ተከትሎናል ብለው እንደፈሩ አድርገው አሹ ደግሞ በጣም ማናባቱ ነው የትዬን ግቢ ደፍሮ ብለው፣ ነገር ግን ቲና ታውቃለች የፍቅርናት ወደ ቤት እየመጣች እንደሆነ በደንብ ታቆ ነበረ። ቲና አሹ ግን የፍቅርናት ልክ በሩ ላይ እንደደረሰች በር እያንኳካች በሩን ክፍት አድርጓ ናታቸው ወርቃለች ደግነቱ፣ የፍቅር እናት አልተጎዳችም። አሹም በቀስታ ነው የመታት። ስለዚህ አሹ ማንም ሰው በርስ ቢያንኳኳ ከውጭ ሰው ሲመጣ መጀመሪያ ማጣራትና ተረጋግቶ ስራውን በአግባቡ መስራት ነበረበት። ነገር ግን እውነት መስሎት ነበር የቲነና የፍቅር ነገርን አይቶ ደንግጦ የመታት ማለት ነው። ነገር ግን አዴና ዴቭ አንድ ቀን እየፈራውላቸው ነበር። ምክንያቱም የፍቅርናት ማሳወቅ ነበረበት። ዴቭ አዴ ትከለክለዋለች፣ እንደርሳለን አሁን ቶሎ ብለን መናገር የለብንም ለቤተሰቦቻችን ቀስ ብለን እንነግራቸዋለን እያለች ዴቭ መናገር ስፈልግ አዴ ትከለክላለች። ዞሮ ዞሮ አንድ ቀን ታያቸዋለች ብዬ እየፈራውላቸው ነበር። ነገር ግን አዴ ለሊ ቤት ናት። ዴቭ ያው እየመጣ ይጠይቃታል። የፍቅር እናት ወደ ቤት ተመለሺ ታይ፣ ልጄ እውነቱን ተረድቻለሁ፣ እውነቱ ገብቶኛል ብላ ብትላትም ጊዜ ፈልጋለሁ ትዬ ጊዜ ወስጄ አስቢበት መለሳለሁ ወይም ደግሞ አሳውቃለሁ ብላ ነበር። ነገር ግን ዴቭ እሷን ለመጠየቅ ወደ ለሊ ቤት ሲሄድ ተያይዞ ወደ ውጭ ወጥተዋሉ። እንደ ተለመደ መንገድ ላይ ተቀምጠው እያወሩ የፍቅርናት ከች ብላ አልመጣችም። በጣም ገረማት። ምክንያቱም ቲናም ሁል ጊዜ ትናገራለች ዴቭ ና አዴ ያለች የፍቅርናት ብዙ አላቃችም። ዛሬ ግን በአግኗ እያየቻቸው ነው። የፍቅርናት ምንት ሊሆን ዴቭ ና አዴ በጣም የምትቆጣ ነው የሚመስለኝ ምክንያቱም ብዙ ጊዜ በተደጋጋሚ ብትጠይቃቸውም ዴቪም ይደብቃል፣ እህቴ ናት ምንም የለንም እያለ። ዛሬስ መልሳቸው ምን ይሁን? በጣም ነው የደነገጡት። ቀድሞ ቤተሰቡ አውቋትና ቢነግሯት ብትፈቅድም ባትፈቅድም ለአዴም ጥሩ ነበር። ምክንያቱም አዴም ልክ ኤላ ለሌን ጥሏት እንደሄደ ሁሉ ዴቪም ልቧን እንዳይሰብራት ፈርቻለሁ ምናልባት ዛሬ የትም ጥየሻል ድም ብላትም ለሊንም ጥሏት ሄደዋል ሌላ። ስለዚህ አዴ ወይ እነሱ አውቆ ቢፈቅዱለት የፍቅርናት ብታወቅና ነገሮቹ ምናልባት እሷ ብታቅ ልትራራላቸው ወይንም ደግሞ ልታስብላቸው ትችላለች፣ የዴቪንም ቤተሰብ ልታሳምናቸው ስለምትችል መደበቃቸው ጥሩ አልመሰለኝም በእርግጥ ክብር ነው እንዱ ዘው ብሎ አይናገርም። ቢሆንም ደግሞ ወይ አንናገርም ካሉ ፊት ለፊቷ ዝም ብሎ እንትን ባይሉ ጥሩ ነበር። ለማንኛው ዴቭና አዴ የፍቅር እናት ምንትላቸው ይሆን? ሚቀጥሎ ላይ አብረምና ይሆናል። መልካም ቆይታ ይሆንላችሁ። ውድና የተከበራችሁ ላይክ አድርጉ ባይ።